በዛሬው ቪዲዮ ደግሞ ስለ ሪሜዲያል ፉል ኢንፎርሜሽን በአጠቃላይ ስላለው ወቅታዊ ሁኔታ በደንብ ዲቴል ብሪፍሊ እንነጋገራለን ማለት ነው። እነኚህ መረጃዎች ደግሞ ከታማኝ ምንጭ ያገኘናቸው ናቸው ማለት ነው። ከዛ ውጭ በተረፈ ደግሞ እኛም እዛ ሆነን ያየናቸው መረጃዎች ለእናንተ ፉል ኢንፎርሜሽኖችን የምናጋራቸው ሆናል ማለት ነው። እና እነኚህ መረጃዎች ደግሞ ምን ናቸው የሚለውን ስናይ ደግሞ ለምሳሌ ሪሜዲያል ገብታችሁ ስለምትማሩ ሰብጀክት ሊሆኑ ይችላል ስንት ሰብጀክት እንደምትማሩ ለሶሻል ለናቹራል፣ እንደገና ዩኒቨርሲቲ መቀየር ይቻላል አይቻልም፣ ምን ይዛችሁ መሄድ አለባችሁ፣ ዩኒቨርሲቲ ገቡ ማለት ነውእና ልብሶች ሊሆን ይችላል። በአጠቃላይ ስላለው ነገር ምን ይዛችሁ መግባት እንዳለባችሁ እና መጨረሻ ላይ ደግሞ ስለ ፕሌስመንቱ መቼ እንደሚጠሩ እነኚህ ግቢዎች ማለት ነው። ስለዚህ ያለውን ነገር ሙሉን ኢንፎርሜሽን እናጋራችኋለን ማለት ነው እና ቪዲዮውን ደግሞ ላይክ፣ ሰብስክራይብ በማድረግ ጀምሩት። ለምሳሌ አሁን የምታዩት ለምሳ እናንተም አይጠቅመንም ብለን ካሰባችሁ ደግሞ ለሌሎቹ ወንድምና እህቶች እንዲደርስ ማለት ነው፣ ላይክ በማድረግ ቪዲዮን እንድታዩት ነው የምለው ማለት። እንግዲህ ወደ መጀመሪያው ቪዲዮ ወዳልኳችሁ ስንሄድ ማለት ነው፣ ግቢ ስትገቡ፣ ለምሳሌ ፕሌስመንቱን ወደ መጨረሻው እንነጋገርበታል። ግቢ ስትሄዱ ይዛችሁ መሄድ ያለባችሁን ነገሮች ስንነጋገር በመጀመሪያ የምናየው የአስራ ሁለተኛ ክፍል ወረቀታቸው ማለት ነው። ፈተና የተፈተናችሁበት ማትሪክ የተፈተናችሁበት ወረቀቱ አለ፣ ኦሪጂናሉ የስምንተኛ ክፍሉ ማለት ነው። እና ኦሪጂናላችሁ እነሱ እስከ ትራንስክሪቢቱ ማለት ነው። እነሱ አስፈላጊ ናቸው። እነሱን ይዛችሁ ትመጣላችሁ ማለት ነው፣ ወደ ግቢ ማለት ነው። ከዛ በተጨማሪ ደግሞ አልባሳቶች አሉ። ለምሳሌ አንሶል አለ፣ የትራስ ልብስ አለ፣ የስፖርት የትጥቅ ልብሶች አሉ። እና እነኛን ደግሞ ትምህርት ሚኒስትርም ስለሚያወጣው እነኛን በትምህርት ሚኒስትር መሰረት ነው እያወራን ያለነው እና እነኛን ደግሞ ይዛችሁ መምጣት አለባችሁ። ምክንያቱም አብዛኞቻችን ከሩቅ ሀገር ስለምንመጣ እነኛን ነገሮች ይዘን ካልመጣን ስለምንቸገር ግቢ ከገባን በኋላ ማለት ነውእና የሚያስፈልጉት እነ ያሉትን አልባሳቶች ጫማ ሊሆን ይችላል፣ ለምሳሌ ስፖርት ጫማ። እነሱን ነገሮች ሁሉ ይዛችሁ መምጣት አለባችሁ ማለት ነው እና እነኚህ የስፖርት ትጥቆች ያልኳችሁ እንደ ግዴታ አይደለም፣ ግን ልናንተ ብታመጣችሁ ተመራጭ ናቸው በሚለው ነው ማለት ነው። ወደ ቀጣዩ እንለፍ። ቀጣይ ደግሞ የምንመለከተው ምንድን ነው፣ ስንት ሰብጀክት እንማራለን የሚለው ነው ግቢ ውስጥ ማለት ነው እና እነኚህ ደግሞ አብዛኞቻችን በጊዜው እንግዲህ እያምታቱን ያሉ ነገሮች ናቸው። ለምሳሌ በተለይ ሶሻል ላይ ማለት ነው። ሶሻል ላይ ኢኮኖሚክስ ይጨመራል አይጨመርም የሚለው አብዛኞቻችን እያወዘገብን ያለው ማለት ነው። እና ምንድን ነው ሶሻል ከሆነ የምትማሩ ሰብጀክቶች በአጠቃላይ ማለት ነው። ጂኦግራፊ አለ፣ ሂስትሪ አለ፣ ማትስ አለ እንግሊዥ አለ ማለት ነው። እነኚህን ሰብጀክቶች ነው እስካሁን ትምህርት ሚኒስቴር ይፋ ያደርገው። አምናም የተማሩት እነኚህን ነው። ዘንድሮም በዚሁ ይቀጠላል ተብሎ ይታሰባል ማለት ነው። እና በዘንድሮ ዓመትም እነኚህን ነው የምትማሩት እንግዲህ ከዛ በተጨማሪ ደግሞ ለእናንተ ነገራችሁ እኔም እዚሁ እኛ ያዩት ስለሆነ ማለት ነውና እና አፈታትን ወንድ አብዛኛው ግቢ ኦንላይን እየሆነ ሄዷል ማለት ነው። ወረቀት የሚባለው ነገር እየቀረ ነው። ዩኒቨርሲቲዎች ውስጥ እንግዲህ ብዙ ዴስክቶፖች አሉ። ቅርብ ዩኒቨርሲቲ ቅርብ የሆናቸው ልጆች ካላችሁ ታውቁታላችሁ ማለት ነው። እና እንግዲህ ምንድን ነው የሚሆነው የሚፈተኑት ኦንላይን ላይ ነው ማለት ነው። እና ያ ጥያቄ ለሁሉም ለምሳሌ እኛ ግቢ እንግዲህ የሆነ ምንድን ነው ሁሉም ተማሪዎች በፈረቃ ነው የሚፈተኑት ማለት ነው። እና ጠዋት አለ ከሰዓት አለ እና እነኛ ተማሪዎች ተለያይቶ ማለት ነው ጠዋት የሚፈተኑ ሌላ ነው፣ ከሰዓት የሚፈተኑት ፈተና ደግሞ ሌላ ነው። ማትሪክ ከሆነ ለምሳሌ ሙሉ እንደ ሀገር አንድ ነው አይደለ? ይሄ ደግሞ ይለያያል። እና ፕላን ኤ፣ ፕላን ቢ፣ ፕላን ሲ የሚባል ነገር አለ ለምሳሌ እና ፕላን ኤ ለምሳሌ ጥያቄ የሚሰረቅ ከሆነ ፕላን ቢ እንዲቀጥል ይደረጋል ማለት ነው እና እነኛ ተማሪዎች እንዴት ነው የሆነው በጠዋት ሽፍትና በከሰዓት ሽፍት አድርገን የፈተኗቸው ልጆቹ ማለት ነውና በጠዋት ሽፍት ያሉት ተፈትነው ልክ ሲወጡ ማለት ነው እነኛ ደግሞ ሰባት ሰዓት ላይ ይገባሉ ኦንላይን ላይ እንዲፈተኑ ይደረጋል ማለት ነው። እና አፈታተኑ በጠቃላይ ይሄ ነው፣ ተዘጋጅታችሁበት እንድገቡ ማለት ነው። እና በተለመደው በማትሪክ ወይ ብዙ ተማሪዎች አልፋሉ። ከገባችሁ በኋላ በደንብ የምታጠኑ ከሆነ ትምህርት ሚኒስቴር የሚያወጣቸው ኮንተንቶች ስላሉ መልኩ ምትን ደግሞ ፊዚክስ አለ፣ ኬሚስትሪ አለ፣ ባዮሎጂ፣ ማትስና እንግሊዝ ናቸው። የናቹራል ደግሞ አምስት ነው ማለት እንግሊዝ ለሁለቱም ኮመን ነው። ኢንተርናሽናል ላንጉዌጅ ስለሆነም እንግሊዝ ከሁለቱም አለ ማለት ነው። እና ያው የናቹራል አፈታተኑ በተመሳሳይ ስለሆነ እንግዲህ እዚህ ላይ የምለው የለኝም ማለት ነው። እነኝን ነገሮች ካየም በኋላ ቀጣይ ደግሞ ምንድን ነው የምናየው ማለት ነው። ዩኒቨርሲቲ መቀየር ይቻላል አይቻልም የሚለውን ደግሞ እንመልከት። መጀመሪያ አስራ ሁለት ያክል የተፈተንን ውጤት ቀረብን እንበልና ለምሳሌ እንዳብሬጅ ሁላችንም ስለምናውቀው ማለት ነው ያ ውጤት ትምህርት ሚኒስቴር ይፋ ባረገ ውጤት መሰረት የሪሚዲያል ተጠቃሚ እንሆናለን አይደለ እንግዲህ እዛ በኋላ ግቢ መርጠን ገብተን ሪሚዲያል የወሰንባቸው የወሰድንባቸው ግቢዎች እንዳሉ ሆኖ ማለት ነው እና ውጤት መጥቶልን ደግሞ ፍሬሽማን ከሆነም ከሆንም በኋላ ዩኒቨርሲቲ መቀየር ይቻላል ወይስ አይቻልም ፍሬሽማን እንዳዲስ ከሌሎች ጋር ነው የምንመርጠው ወይስ እንዲሁ በተፈተንበት ዩኒቨርሲቲ ነው የምንገባው የሚለው ምንድን ነው ማለት ነው እንደ አዌሬጅ እናንተ ሪሚዲያል ሆናችሁ ወታችሁ የምገቡበት ግቢ እዛው በተፈተናችሁበት ግቢ ይሆናል ማለት ነው። የምገቡበት እስካሁን እየተሰራም የለም እስከምናቀው ድረስ ማለት ነው። እኛም እዛው ስለሆነ ማለት ነው። እና ሌላ ግቢ መቀየር አይቻልም ማለት ነው። መቀየር ከፈለጋችሁ እንኳን ሪሜዲያል የተማራችሁበት የኮስት ሸሪንግ ከፍላችሁ ወጣችሁ ማለት ነው። ያን ከፍላችሁ ነው ሌላ ግቢ መቀየር የምትችሉት ማለት ነው። እና እኛም በጊዜው እንግዲህ ሌሎች ልጆች መቀየር የፈለጉ ልጆች ስለነበሩ እንግዲህ እነዛ አይቀየርም እንደተባሉ ነው። እውቅ ነው ማለት ነው። እና መቀየር ከፈለጋችሁ ደግሞ ኮስት ሸር ከፍላችሁ መቀየር እንደምትችሉ ነው። እስካሁን ያለው አጠቃላይ ሁኔታ ትምህርት ሚኒስቴርም ይፋ ስላላረገው ማለት ነው ያለው ነገር ይሄ ነው ማለት ነው። ከዛ በተጨማሪ ደግሞ እስካሁን ቪዲዮ እየተመለከታችሁ ከሆነ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነውና በመጨረሻ ምን ነው ደግሞ ምንድን ነው ፕሌስመንት ነው ማለት ነውና፣ ትምህርት ሚኒስቴር መች ሊጠራ ይችላል የሚለውን ፕሌስመንት ስንመለከተው ማለት ነው እስካሁን እንደ ሀገር አቀፍ መረጃ ማለት ነው ትምህርት ሚኒስቴር ይፋ ያደረገው ነገር የተናገረው ነገር የለም። በዚህ ጊዜ ይገባሉ አላለም ማለት ነውና አንዳንድ ግቢዎች በእርግጥ ጠርቷል ይባላል ግን ይሄ ፉል የሆነ ኢንፎርሜሽን ማለት ኖርማል እርግጠኛ የሆነ መረጃ ስላልሆነ ለእናንተ ይፋ ለማድረግ እንግዲህ አልሸነም ነው ማለት ነውና መሽጠራሉ የሚለው እንግዲህ በቅርቡ እንደሚሆኑ የሚታወቀው በቅርቡ ነው እንግዲህ እንደሚሆኑ የሚታወቀው ማለት ነው። ለምን ካለን እስካሁንም የእኛ ሴሚስተር ለምሳሌ እኛ ስንማድሮ ማለት ነው አንድ ሴሚስተር በሶስት ወር ነበረ የምንማረው ማለት ነው። ከጊዜ አንጻር ጦርነቱ ነበረ እንደምናውቁ ማለት ነው እና ከዛ ከዛ አንጻር ሶስት ወር ነበረ። አሁን ግን ትምህርት ሚኒስቴር በአሁኑ በ2018 ዓመተ ምህረት ማለት ነው እና ተሻሽሏል አምስት ወሩ ሆኗል ማለት ነው። እንዳለው ሆኖ በአምስት ወሩ እንደ ድሮው ቀጥሏል ማለት ነው እና ያን የታይም ፕሮግራሙ እንግዲህ ትምህርት ሚኒስተር ስላሻሻለው እናንተም ደግሞ በቅርቡ እንደምትጠሩ ነው መረጃው ያለ ማለት ነው እና ያን የምትጠሩበትን ቀን ደግሞ ለእናንተ ቶሎ እንደተጠራ ማለት ነው ይፋ ሲያደርግ ትምህርት ሚኒስተር መረጃውን ለእናንተ የምናደርስ ይሆናል ማለት ነው እና ቻናሉን ደግሞ ሰብስክራይብ ማድረግ እንዳትረሱ፣ እንደነ አይነት አዳዲስ መረጃዎች እንዲደረሳችሁ በየወቅቱ ማለት ነው እና ሰብስክራይብ ማድረግ እንዳትረሱ ማለት ነው። በቀጣይ ቪዲዮ እንዳልኳችሁ ሲጠራ የምናሳውቃችሁ ይሆናል ማለት ነው። ለዛሬው ያለን መረጃ ይሄ ይመስላል ማለት ነው። ጥያቄ ካላችሁ ደግሞ ኮሜንት ላይ አሳውቁን እና የእናንተን ጥያቄ ሰብሰብ አድርገን በብዛት ከሆነ ደግሞ ቪዲዮ እንሰራበት ይሆናል ማለት ነው። የዛሬ ነበረ። በቀጣይ እስከምንገናኝ ባባይ።